ሰላም ጤና ይስጥልን። የተከበራችሁ የጉራጌ ኒውስ ኔትወርክ ተከታታዮች የሰዓቱን ዜና አሁን ጀመረም። የጉራጌ ኒውስ ኔትወርክ አዲስና ወቅታዊ ዜናዎች በጀኔን በሁሉም አማራጮች፣ በቴሌግራም፣ በፌስቡክ፣ በቲክታክና በዩቲዩብ ለአድማጭ ተከታታዮች ይደርሳሉ። እርስዎም በእነዚሁ አማራጮች ዜናዎቻችን እንዲከታተሉን ባክብሮት እየጠየቅን ወደ ዛሬው ዜናዎችን እናልፋለን። ብሯችን ሁኑ። ቀዳሚውን የመጫና ከታሪፍ በላይ የማስከፈል ህገወጥ ስራ አሁንም ተባብሶ መቀጠሉን ተገለጸ። በጉራጌ ዞኖች መነሻቸው ወልቂጤና ቡታጅራ የሆኑ ተሽከርካሪዎች ትርፍ በመጫና ከታሪፍ በላይ በማስከፈል አሁንም ተሳፋሪውን እያቁላሉና ለተጨማሪ ክፍያ የዳረጉት መሆኑ ተገልጿል። ከሁለቱም ዞኖች መናኸሪያ መነሻ በማድረግ ወደ አዲስ አበባ ወደ ክልል ከተሞችና በዞኑ ወደሚገኙ የወረዳ ከተሞች አገልግሎት የሚሰጡ ተሽከርካሪዎች ትርፍ ይጭናሉ፣ ከታሪፍ በላይ ያለ ተሳፋሪው ፍቃድ ያስከፍላሉ ተብሏል። የሁለቱም ከተማ መስተዳደር የዘርፉ አመራሮች ይህን ህገወጥ አስራ ለማስቆም እርምጃ በመውሰድ ህገወጥ ደላሎች ላይ እርምጃ በመውሰድና ቅጥያ ወንበሮችን በማስወገድ ስራ መሰራቱን ተገልጿል። ነገር ግን ጄኔን ከሁለቱም ዞኑ ከተሞች እንዳረጋግጠው አሁንም ህገ ወጥ አሰራሮቹ እንደቀጠሉ ናቸው። በተለይም ከመናሃሪያ ውጪ ህገ ወጥ ደላሎች ትኬት በተጨማሪ ዋጋ ይሸጣሉ። መንገድ ላይ ተሳፋሩ ያለ ፈቃዱ በሽሄዱ ተመን ተጨማሪ ገንዘብ ይከፍላል ይላሉ ምንጮች። ከሁለቱም መናሃሪያ ወደ አዲስ አበባ ወደ ተለያዩ የክልል ከተሞችና ወደ ወረዳ ከተሞች በትንሹ ከ አንድ መቶ ብር በላይ ጭማሪ መክፈል የግድ ሆኗል። ትራፊክና የስምሪት ተቆጣጣሪ ባለሙያዎች ኃላፊነታቸው በአግባቡ እየተወጡ አይደለም። ይልቁንም ተባባሪና ገንዘብ ተቀባይ ሆኗል። ከመስተዳድሮቹ በኩል የሚገለጹ የቁጥጥር ስራዎች ዘላቂ መፍትሄ ሊያመጡ የሚችሉ መሆን አለባቸው የተባለ ሲሆን በተለይም አሽከርካሪዎች የሚሰሯቸው ህገወጥ ስራዎች በየመንገዱ የተለየ የቁጥጥር ስራ የሚሰራ አካል ሊኖር ይገባልም ተብሏል። የወልቅጤ ከተማ ሰላምና ጸጥታ እንዲሁም የደህንነት ጉዳይ ማህበረሰቡ በባለቤትነት አጋዥ ሆኖ መስራት እንዳለበት ተገለጽ። በከተማ አስተዳደሩ እየገጠመ ያለው የጸጥታ ችግር ለመቅረፍ የከተማው ማህበረሰብ ከጸጥታ ኃይልና ከሚመለከታቸው ባለድርሻ አካላት ጋር በመቀናጀት ወንጀልን ቀድሞ የመከላከልና ጠንካራ እርስ በርስ የመረጃ ግንኙነት መፍጠር እንደሚገባም ተገልጿል። ከተማዋ ከፍተኛ የህዝብ ፍሰት የምታስተናግድ የኮሪደር ከተማ ስትሆን እያስመዘገበች ያለውን እድገትና ለውጥ ለማስቀጠል በተለያየ መንገድ ልማቷን ለማደናቀፍ ከሚንቀሳቀሱ የጸረ ሰላም ኃይሎች መጠቀሚያ እንዳትሆን የከተማ ነዋሪ በባለቤትነት ሊያግዝ እንደሚገባ የተገለጸው የከተማ ማህበረሰብ በተሳተፈበት ውይይት መድረክ ላይ ነው። የሃይማኖት አባቶች ስለ ከተማ ሰላምና ጸጥታ በማስተማር ገዛቸው አጠናክረው እንዲቀጥሉ የተጠቆመ ሲሆን የአገር ሽማግሌዎችም የሽምግልና ስርዓት ሀገር ያሻገረ በመሆኑ ለህዝቡ ሰላምና ጸጥታ ጉዳይ ቅድሚያ በመስጠት ፍትህ እንዲሰፍን የበኩላቸው እንዲወጡም ተጠይቋል። በወልቂጤ ከተማ በተለያዩ ጊዜ የሚያጋጥሙ የጸጥታ ችግሮች መነሻና ተባባሪዎች በመለየት እርምጃ እንዲወሰድ ሲጠየቅ ቆይቷል። የከተማ ፈተና በውስጧ የሚኖሩ ህገወጥ የጦር መሳሪያ ነጋዴዎች፣ የመደበኛ ቡድን አጋዥ ባለሀብቶችና አንዳንድ ጥቅመኛ አመራሮች መሆናቸው ጄኔን በተከታታይ የሚደርሱት መረጃዎችን በማስደገፍ መዘገቡ የሚታወስ ነው። በቡይ ከተማ አስተዳደር የንግድ ቁጥጥር ሲካሄድ የተገኘውን ከ31000 ብር በላይ የሚገመት ቤንዝንና ናፍጣ መወረሱን ተገለጸ። የምስራቅ ጉራጌ ዞን ንግድና ገበያ ልማት መምሪያ በቡይ ከተማ አስተዳደር ባካሄደው የንግድ ቁጥጥር 214 ሊትር ቤንዝን ከስድስት 6 ህገወጥ ነጋዴዎችና 40 ሊትር ናፍጣ ከሁለት 2 ህገወጥ ነጋዴዎች እጅ ላይ አግኝቶ መውረሱን አስታውቋል። በተጨማሪም ያለ ህጋዊ ንግድ ፍቃድ ሲሰሩ የነበሩ ንግድ ቤቶች፣ ግሮሰሪ፣ ጫማ ቤት ሸቀጣሸቅጥና የልብስ መሸጫ ንግድ ድርጅቶችን ታሽገዋል። ያለ ህጋዊ ንግድ ፍቃድ ሲሰሩ የተገኙና ንግድ ፍቃዳቸው ያለጠፉትን ነጋዴዎችም መቀጣታቸውና የመጠቀሚያ ጊዜ ያለፈበት የለስላሳ መጠጥ ምርቶችን መወገዱንም ተገልጿል። ብዙኑ ህገ ወጥ ነዳጅና ቤንዚን በተለያየ ጊዜ መያዙን ይገለጻል። ይህም ከነዳጅ ማዳያ አካላት ጋር በትብብር የሚፈጸም ሽያጭ መሆኑም ሲገለጽ ቆይቷል። ከማዳያዎች ነዳጅ ሳይኑ በህገ ወጥ መልኩ የሚሸጡ አካላት በተለያየ ቦታዎች ማየትም የተለመደ ነው። በክልሎች የደመወዝ ጭማሪ በጀት ጉድለት ያጋጠመው ኮሚሽኑ በፈጠረው የቀመር ስሌት አረዳድ ችግር ነው ተባለ። ቤንሻንጉል ጉምዝ፣ በሲዳማ፣ በደቡብ ኢትዮጵያ፣ በደቡብ ምዕራብ ኢትዮጵያና በማዕከላዊ ኢትዮጵያ ክልሎች ያጋጠመው የደመወዝ ጭማሪ በጀት ጉድለት ሲቪል ሰርቪስ ኮሚሽን በሰራው የቀመር ስሌት ላይ በተፈጠረ የአረዳድ ችግር ምክንያት መሆኑ የገንዘብ ሚኒስቴር አስታውቋል። በገንዘብ ሚኒስቴር የበጀት ዝግጅትና አስተዳደር መምሪያ ኃላፊ አቶ ፍሬው ኃይሌ አምስቱ ክልሎች የበጀት ጉድለት እንዳጋጥማቸው ጥያቄ ማቅረባቸውን ገልጿል። የገንዘብ ሚኒስቴር፣ የሲቪል ሰርቪስ ኮሚሽን ኃላፊዎችና የክልሎቹ ተወካዮች በተገኙበት በተደረገ ውይይት ችግሩ የተፈጠረው ሲቪል ሰርቪስ ኮሚሽን የሰራው የደሞዝ ጭማሪ ወይም ማስተካከያ ቀመር ስሌት በአግባቡ ካለመረዳት መመነጨ ምክንያት እንጂ በአጋጣሚ የበጀት እጥረት ወይም ሌላ ምክንያት አለመሆኑና መግባት ላይ መድረሱን አስረድቷል። ከሶስት ሚሊዮን ብር እስከ 10 ሚሊዮን ብር እንዲሁም እስከ አስር ቢሊዮን ብር የበጀት ጉድለት አጋጥሞናል ብለው ጥያቄ ያቀረቡ ክልሎች መኖራቸውን እየጠቀሱት ኃላፊው ሆኖም ሲቪል ሰርቪስ የሰጠው ምላሽ ያንድ ወይም የሁለት ሚሊዮን ብር የበጀት ልዩነት ሊፈጠር ይችላል እንጂ ይህን ያህል አይሆን የምንል መሆኑን ይህም ከሆነ ደግሞ ክልሎች በራሳቸው ገቢ መሙላት የሚችሉ መሆኑን እንደተነግራቸው አስታውሷል። አስራ ሁለት ክልሎችና ሁለት ከተማ መስተዳድሮች የሚለቀቀው በጀት በየሶስት ወራት ለሶስት ጊዜያት ያህል ተከፋፍሎ ከግምጃ ቤት እንዲደርሳቸው እንደሚደረግ፣ በዚህም የመጀመሪያው ሶስት ወራት ማለትም የመስከረም የጥቅምትና የኅዳር ወራት ደሞዝ መሰራጨት መጀመሩንም ተጠቁሟል። ከምርጫ በፊት ሀገራዊ ምክክር እንዲቀድም የሚጠቁም ፍኖተ ካርታ ተዘጋጀ። ሰባተኛው ሀገራዊ ምርጫ ከመካሄዱ በፊት ሀገራዊ ምክክር መቅደም እንዳለበት የሚጠቁም ምርጫ ፍኖተ ካርታ መዘጋጀቱን የፖለቲካ ፓርቲዎች የጋራ ምክር ቤት አስታውቋል። የኢትዮጵያ ብሔራዊ ምርጫ ቦርድ ለውይይት በቀረበው ረቂቅ የምርጫ የጊዜ ሰሌዳም ሰባተኛው ሀገራዊ ምርጫ ድምፅ የመስጠት ሂደት የሚካሄደው ግንቦት 24 ቀን 2018 ዓ.ም መሆኑን ያስታወቀ ሲሆን የፖለቲካ ፓርቲዎች የጋራ ምክር ቤት ደግሞ የምርጫ ፍኖተካርታ አዘጋጅቶ ከምርጫ በፊት ሀገራዊ ምክክር መቅደም አለበት ብሏል። የጋራ ምክር ቤቱ ሰብሳቢ አቶ ሰለሞን አየል ለሪፖርተር እንደገለጹት ፍኖተ ካርታው አስራ ሁለት ይዘቶችን ያካተተ ሲሆን በዋናነት ሰባተኛው ሀገራዊ ምርጫ ለማካሄድ የሚያስችሉ ሁኔታዎች ላይ ትኩረት ያደረገ ነው ተብሏል። ከእነዚህ ጉዳዮች መካከል ምርጫው ከመካሄዱ በፊት ሀገራዊ ምክክር በቅድሚያ ሊካሄድ እንደሚገባ፣ በዚህም እንደ ሀገር መግባት ላይ ያልተደረሰባቸው ጉዳዮች በቅድሚያ መፍታት እንዲቻለ ድል የሚሰጥ ነፃ ገለልተኛና ፍትሐዊ ምርጫ ለማካሄድ እንደሚያግዛ አስረድቷል። ከምርጫው በፊት ስኬታማ ሀገራዊ ምክክር መደረግ አለበት ብለን እናምናለን ብለዋል ሲል ዘገባው አስታውሷል። ይህ ህወሓት ቡድን በንጹሐን የአፋር አርብቶ አደሮች ላይ የከባድ መሳሪያ ተኩስ በመክፈት የፕሪቶሪያ ስምምነት በግልጽ አፍርሷል ሲል የአፋር ብሔራዊ ክልላዊ መንግስት ከሰሰም የህወሓት ቡድን በአፋር ክልል ወሰን ውስጥ በመግባት ስድስት መንደሮችን በጉልበት በመቆጣጠር ንጹሐን በሞርተርና በዙ 23 በመደብደብ የተለመደውን የሽብር ተግባሩን በግልጽ ጀምሯል ሲል የአፋር ብሔራዊ ክልላዊ መንግስት አስታውቋል። የክልሉ ኮሚኒኬሽን ቢሮ ባወጣው መግለጫ ቡድኑ በቀን 26022018 ዓ ም በአፋር ክልል በዞን 2 በመቃል የወረዳ ተወንሳ ቀበሌ ዋራአና ሚልኪ በሚባሉ ልዩ አካባቢዎች ወሰን ተሻግሮ በመግባት በንጹሃን የአፋር አርብቶ አደሮች ላይ የከባድ መሳሪያ ተኩስ በመክፈት የፕሪቶሪያ ስምምነት በግልጽ አፍርሷል ሲል ገልጿል። የህወሓት ጠባጫሪ ቡድን በቱንስ ላይ ተኩስ በሚከፍትበት ወቅት ሰላም ወዳድ የአፋር ሽማግሌዎች እንዲመለሱ ቢማጽናቸውም አሻፈረኝ በማለት ግጭቱን አስከትሏል ያለው መግለጫው ከትናንት ጥፋቱ የማይማረው የህወሓት ቡድን ከድርጊቱ በአስቸኳይ ካልተቆጠበ የአፋር ብሔራዊ ክልላዊ መንግስት የዜጎችን ደህንነትና የወሰን ክብር የማስጠበቅ እንዲሁም ራስን ከማንኛውም ውጫዊ ጥቃት የመከላከል ኃላፊነቱን እንደሚወጣ እንገልጻለን ሲልም አስጠንቅቋል። የተከበራችሁ የጓድ ኒውስ ኔትወርክ ተከታታዮች ለእሳቱ የነበሩ ዜናዎች እነዚህ መስፉ ነበር። ቆይታችሁ ከጄኔን ጋር ስለሆነም እናመሰግናለን። ጋን ጊዜ